በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በይታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ጸጋ ብዙ ምሕረት ያሉ የአባቶቻችን አምላክ የባረካችሁ እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ከሁን ምስጋና ይገባዋል። እንግዲህ ሰሞኑን ወደ ግብፅ ሀገር ነው ያለ ነው። በግብፅ ሀገር ያሉትን ቅዱሳን ገዳማት እየተሳለምን ነው። በዛ ውስጥ ያለው በረከት ከምነግራችሁ በላይ ከፍተኛ በረከት ነው። አባቶቻችን እንደ ኳክብት የደመቁ እንደ መብራት ያበሩ ቅዱሳን ያፈራች ሀገር የእነሱን መካነ መቃብር የእነሱን አጽመርስቲ ሳብን እየጎበኘን የመጣ ነው። እግዚአብሔር አምላካችን ያን በረከት ለእናንተ እንዲከፍላችሁ ትንሽ ጸሎት አድርገን ወደ ትምህርታችን እንገባለን። ጌታ አምላካችን እግዚአብሔር እንሳ ስለሰጠህ እናመሰግንሃለን። የሰላም አምላክ፣ ቅዱሳን አምላክ፣ የትናንትና አባቶቻችን የአወ ቅዱሳን አምላክ በምድረ በዳ በበረሃ ውስጥ የታመኑ እንደ ዘንባባ ያፈሩ ብዙ ፍሬ የሰጡ ቅዱሳትን ያፈራህ አንተ የመናንያን አምላክ ክብር ምስጋና ይገባሃል። የእነሱን በረከት የእነሱን ጸሎታቸውን ልመናቸውን ይህን ለሚሰሙት ሁሉ ክፈል። የእነሱ በረከት ለልጆቻችን ይህን ለሚሰሙት ልጆች ሁሉ ትድረስ በቤታቸው ብርሃንን በእውነትም የነሱ አምላክ አንተ፣ እናመሰግንሃለን። እሱ የኛ አምላክ አንተም የኛ አምላክ ስለሆንክ ለዘላለም ምስጋና ይገባሃል። አሜን። እንግዲህ እግዚአብሔር ልጆች፣ ዛሬ የምናየው ልባችን በሁኔታና ልባችን በእምነት ነገሮችን ሲመዝን ነው የምንመለከተው። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ ዘጠኝ ላይ ስለ ሁለት ሐዋርያት ሁኔታ ይነግረናል። ጌታችን ኢየሱስ ክርስቶስ ምድረ በዳው ወይም ደግሞ ባህሩ ዳርቻ እያስተማረ እያለ ከአምስት ሺህ በላይ ሰዎች በትንሹ ወደ ሰባት ሺህ ስምንት ሺህ የሚሆኑ ሰዎች ሴቶችም ሕፃናትን በራቸውን ዘግተው ጌታን ተከትለውት ወጥተው ነበረ እና ሌሊት ሆነ። ቀኑ ሙሉ ሲማሩ ብለው ራባቸው መራባቸውን ጌታ ተረዳ አወቀ። ስለዚህ የሚበላ እንዳለ ጠየቀ። በመካከላቸው ፊሊፖስ ነበረ እና እሱ ምን አለ? ያለው ሁለት እንጀራ አምስት አሳ ነው። ለዚህ ሁሉ ህዝብ ሊበቃ አይችልም፣ እንዴት ሊበቃ ይችላል ብሎ አለ። ምክንያቱም ብዙ ሺህ ሰው ነው፣ ያለው ሁለት አሳና አምስት ዳቦ ነው የሚኖረው። እንግዲህ ይህንን ራሳችንም ብንሆን እኔም በሆን እናንተ የምሰሙ ሰዎች ምትሆኑ ልንለው የምንችለው ይሄንን ነው። ምክንያቱም ፊሊፖስ የሚመለከተው ሁኔታን ነው ጌታችን ኢየሱስ ክርስቶስን ችሎታውን ኃያልነቱን ከሀሊክ ሁሉ መሆኑን ሁሉን ቻይ መሆኑን አይደለም የተመለከተው። እሱ የተመለከተው ሁኔታ ነው። በቃ ያለው ነገር በሰው ስርዓት፣ አምስት ዳቦ፣ ሁለት አሳ ለብዙ ሰዎች ሊበቃ አይችልም። የእውነት ነው፣ ምንም ክርክር የለው። ስለዚህ ፊልጶስ ይህንን ነገር ተናገረ። ፊልጶስና የማርታ የማርያምት ማርታ ይመሳሰላሉ የማርታ ጌታን ለመጋበዝ ፈልጋለች። ጌታ ቤቷ በገባ ጊዜ እህቷ ማርያም ታዳምጣለች፣ እሷ ግን ትባክናለች። ብዙ ሰዎች ጌታ የሚከተሉ ስላሉ እነሱን ሁሉ ለመመገብ ነው የምታስበው። ቤቷ ውስጥ ግን ያለው ለሶስት ሰው የሚበቃ ምግብ ነው። እነሱ ሶስት ናቸው፣ አላዛር፣ ማርታ፣ ማርያ ናቸው። ሌላ ሰው የለም ቤት ውስጥ እና ሊገምቱ የሚችሉት እንደሚበዛ ስድስት ሰው፣ ለስድስት ሰው የሚሆን ምግብ ነው ሊኖር የሚችለው። ግን ጌታ ሲመጣ ለዚህ ሁሉ ሰው የሚሆን ምግብ አልነበር። ስለዚህ ማርታ ጓዳ ውስጥ ትጨነቅ ነበር። ላብም ሳያልባት አይቀርም። በድንጋጤ ድንገት እንግዳ ሲመጣባችሁ ትልቅ እንግዳ ብትገቡበት ብትወጥበት ስታጡ ምን እንደሚሰማችሁ ያው መገመት። ጌታ ኢየሱስ ክርስቶስ ግን ለብዝ ትጨነቂ ሆኖ ትጨነቂያለሽ አላት። ትጨነቂያለሽ የሚለው ሀሳቡ የጌታ ምን ማለቱ ይመስላችኋል? ውስጧን መዝገቧን፣ ገበናዋን ነው ይነገራል። ምግቡ እንዳልበቃ ሌላው ሰው አልገመተም። ኢቨን እህትዮም ያወቀች አይመስለኝም ማርያም ማርታ እና ጌታ ናቸው የተዋወቁት፣ እና አይበቃኝም ብላ አሰበች። ሁኔታውን አየች። ጓዳ ውስጥ ያለውን መሶባ ውስጥ ያለውን ማሰሮ ውስጥ ያለውን ማድጋ ውስጥ ያለውን የተመለከተችው እና ሰው እንደ ሰው ሲያይ ነው። ይሄ በቃ ብዙዎቻችን የምንጨነቀው እንደ ሰው ስለምናይ ነው። በኑሯችን ተቀምጠን ስናስበው እንደ ሰው በጣም ነው የሚያስጨንቀው፣ አለ በጣም ነው የሚያስጨንቀው። ወተን እስክንገባ ያስጨንቀው ወልደን እስክናስመረቅ ያስጨንቃል። አስመረቅን እስክንድር ያስጨንቃል። እስክናገባ ያስጨንቃል። እስክንወልድ ያስጨንቃል። ወልደንም ደግሞ እንደገና ዓለምን ስንመለከተው በሰው ዓይን ኮነ የምንመለከተው ይህን ዓለም ልባችን በሰው ዓይን ኮነ የሚያየው በጣም አስጨናቂ ዓለም ነው የሚሆነው እና ሰው ረፍት የሌለው በአካኝ ምስኪን ሊሆን ይችላል እንደዚህ ሲመለከት እግዚአብሔር ልጆች ደግሞ ሰው እንደ እንድሪያስ ደሞ መይሰዋል። እንድሪያስ ሲሞን ጴጥሮስ ወንድም ነው። እና ፊሊጶስ አይበቃም፣ ምግብ አይበቃም፣ አሳ አይበቃም ባለ ጊዜ ግን ያን ጉዳይ ወስዶ ለክርስቶስ የተናገረው እሱ ነው። ሁለት አሳ አምስት እንጀራ አለን አለን ማለት አለህን ነው። ጌታችን አለህን። እኔ ህይወትን የማየው እንጀራን የማየው ልጅን የማየው ቤትን የማየው ስራን የማየው በክርስቶስ ዓይን ነው በአምላኪ ዓይን ነው ሁሉም የሚችለው ጌታ ዓይን ነው እንጂ በሰው ዓይና ላይ አለ እንድርያስ ብዙም አይናገር፣ በዋር ሲናገር ብዙ አይደመጥም። እና የዮና ልጅ ነው የስምዖን ወንድም ነው ግን ጸጥ ያሉ ሰዎች አንዳንድ ሰዎች አሉ፣ በጣም ዝም ያሉ አማኞች አሉ። እና ሰባኪያን መልእክት አለ ለሰባኪያን ይመሰሙ። ሰባኪያን ሰዎችን በጅምላ መውቀስ እና በጅምላ ዝቅ አድርጎ ማየት ልክ አይደለም። አንዳንድ ሰዎች ዝም ብለው ሊበልጡ ይችላሉ። የምናስተምራቸው ሰዎች የምናገለግላቸው ሰዎች ከእኛ እጅግ በብዙ ነገር በአስተሳሰብም በእምነትም በህይወት ከፍታም በልጠውን ሊሆን ይችላል። ግን ስለማይናገሩ ላስታውቁ ይችላል። እንደ በጅምላ ጭፍልቅ አድርገን ግን የሚያስጨንቅ ንግግሮችን በነሱ ፊት መናገር አይገባም። ትልልቅ ሰዎች አሉ፣ የምናገለግላቸው ሰዎች የሚበልጡን ሰዎች አሉ ብሎ አስበው መቆም ያስፈልጋል። ያኔ ሰውን ለማክበር የሰውን ክብር ጠብቀን ለማገልገል አቅም እናገኛለን። እና እንግዲህ እንድሪያስን ማን ይገምተዋል እንደዚህ ያስባል ተብሎ። ግን ወደ ክርስቶስ አመጣው ጉዳዩ ሚበላላችሁን ሲሉ የለም የለም ብሎ ፊልጶስ ሊዘጋው ሲል ጉዳዩን የለም፣ ሁለትን አሳ አምስት እንጀራ አለን አለ። ለምን አንተ ኢየሱስ ክርስቶስ እስካለ ድረስ እኛ የምንበላው አናጣም ማለት ነው። በቃ እንጀራችን ሰፊ ነው፣ ማዳችን ሰፊ ነው፣ ኑሯችን ሰፊ ነው። አንተ ክርስቶስ እስካለን ድረስ ጤናችን ይጠብቃል፣ ሪቢያችን ይረዝማል። ቤታችን ይባረካል። ስራችን ይባረካል። ንግዳችን ይለመልማል። አንተ ክርስቶስ እስካለ ድረስ አንተ አብረኸኝ አለ፣ አንተ አብረኸን አለ። በቃ ህይወትን በክርስቶስ ዓይን ማየት በጌታው ችሎታ ዓይን ማየት። እንዲህ አይነት ዓይን የነበረው ደግሞ በጥንት ዘመን መጽሐፈ ነገሥት ካልዕ ምዕራፍ ሦስት ላይ የተጻፈው ኢዮሳፍ የተባለ ንጉስ ነው። ጦርነት ተነስቶበት፣ ሰልፍ ተነስቶበት። እሱ በእግዚአብሔር በጣም የሚያምን ሰው ነበር እና ጦርነት ሊገጥሙ ቆሙ። በጦርነቱ ፊትለፊት ለፊት መዘመር አለን አቆመ ይል ዘምሩ አላቸው። ዘምሩ ለእስራኤል አምላክ፣ በገናን አንሱ፣ ከበሮን አንሱ፣ ሀሌሉ ያበሉ። ጦርነት እኮ ፊት ነው። ቀስት እየተወረወረ ነው። ነገር ግን የኢዮሳፍጥ አምላክ በረዶ እያዘነበ ጥናቶቻቸውን መታ። ኢዮሳፍጥ አሸነፈ። ኢዮሳፍጥ ሰልፉን የተመለከተው በእግዚአብሔር ዓይን በስጋና በደም ዓይን ቢሆን ሌላ ስትራቴጂ ነው፣ ሌላ ነው። ነገር ግን ሰው በእምነት ዓይን አንድ ነገር ሲመለከትና በምክንያት ብሎ በሁኔታ ዓይን ሲያየው በጣም የተለያየ። አሁን ሁለተኛው ኑሮ አሁን እንድሪያስና ንዩሳ ፍጥ የነበራቸውን ኑሮ መኖር ቀላል አይደለም። ቀላል እግዚአብሔር ልጆች፣ እንደምንናገረውም እንደምናወረውም ቀላል አይደለም። የህይወት ልምምድ ይፈልጋል። በቃ ደፍሮ መለማመድ ያስፈልጋል። ጨክሮ መመን ያስፈልጋል። እያችሁ መዘመራን ካህናትን ሰልፍ ፊት ማሰለፍ ጨካኔ ነው የሚመስለው። ስታዩት ግን በድል ተመልሰዋል። ጋኖቹን እጠቧቸው ብሎ ስድስቱን ጋኖች። የመታጠቢያ ሰዎች እጆቻቸው የሚታጠቡባቸው ጋኖች ናቸው። ወይን ጋን እንኳን አይደሉም እኮ በቃና ዘገዛ ሰግድ የተቀመጡ ጋኖች፣ በር ላይ የሚቀመጡ ሰው ሲገባ የሚታጠብባቸው ናቸው። እነሱን እጠቧቸውና ውሃ ሙሏቸው ሲል የወይን ጠጅ ነው ያለቀው። ጋን ማጠብና ወይን ጠጅ ማለት ምን ያገናኝዋል? የመናጫ ወይም የመታጠቢያውን ጋን ማጠብ የወይን ጋኑን እንኳን ጠቡ ቢል መልካም ነው። ጌታ አንዳንድ ጊዜ እምነታችን ሊፈተን ሲል በሆነ ሆነ አቅጣጫ ነው የሚመራ ላይመስለን ይችላል። የሚያስኬድ መንገዱ ግን ወደ ፍጹም ሰላም ሊወስደን ይችላል እና መንገዱ ጠባብናት ቀጭና በጠባቡ ደጅ ግቡ፣ ፍጻሜው ረፍት ነው የሚለው እኮ ይህንን መንገድ ነው። በቃ ሰው ያልሞከረውን ያልኖረውን ኑሮ ደፍረው እግዚአብሔር አምኖ ማድረግ ነው። ጋኖቹን ውሃ ከሞሉ በኋላ ቀዱና ሽቶ ሲላቸው ሲቀዱት ወይን በቃ ያልታሰበ ነገር እና በእግዚአብሔር ዓይን ህይወትን ስንመለከት ኑሮ እንደዚህ ነው የሚሆነው። በጣም ኑሮ ህይወት ተአምር ነው። በነገራችን ላይ በእግዚአብሔር ዓይን ህይወትን ማይከቻልን ተአምር ያንን ግን ለማድረግ መድፈር ያስፈልጋል። ደፍሮ ጋኖችን ማጠብ ያስፈልጋል። ለምን እንዴት እያሉ ከመከራከር ከእግዚአብሔር ጋር ተነስቶ ማድረግ ይበልጣል። እና በህይወታችን እጅግ በጣም የተሻሉ ነገሮችን ብዙ ነገሮችን የምናደርገው በእምነት ስናደርገው ኢቨን አለምን ራሱ በአለም ውስጥ የሚወረወርብንን ከባድ ፈተናዎች ቀስቶች የምናልፉ በእምነት አለምን የሚያሸንፈው እምነታችሁ ነው ይላል አያቸው እዮሳፍጥ ያሸነፈው በእምነቱ ነው ድል ያደረገው በእምነቱ እግዚአብሔር ልጆች እንድሪያስ ወስዶ ያንን እንጀራ ለክርስቶስ የሰጠው በእምነት ነው የሚችል አምላክ አለ የሚመግብ የሚያበላ አምላክ አለ ብሎ ነው እግዚአብሔር ልጆች እና እናንተ ጋር እኔ ጋር ስንመጣ ህይወትን እንዴት ነው የምንመለከተው? እንዴት ነው የምንመዝነው? እንዴት ነው የምናደምጠው? አንዳንዴ ጥያቄው እኛም ጋር ይመጣል፣ እኛም ቤት ይመጣል። እና ምንድን ነው የምናደርገው? ሁሌ ከነዚህ ሁለት ታሪኮች አንፃር ማየት ነው። የማይበቃን ጊዜ አለ። ሳይበቃን እንስጥል ልንባል እንችላለን አይኖረን ገንዘባችን ትንሽ ይሆናል፣ ግን መስጠት ይኖርብን ይችላል። ጌታ የሚጠይቀን ይሆናል። ያች ሳምራዊቷ ሴት እኮ ገና ውሃውን እየቀዳች ነው። ከጥልቁ ገና ከመሳቧ እኮ የሚጠጣ ዋስጭኛለ። ተነስተን ምናት ቀዳም፣ አንተ እኮ ወንድነህ ማለት ነበረባት። ህይወት አንዳንድ ጊዜ ደስ ይመስላል፣ በቃ ምክንያት ያለው አይመስል። በረከት ሊመጣ ሲል ግን ደዛ በፍጹም ማይታሰቡ ነገሮች ናቸው የሚሆኑት። ጌታ የሚጠይቀንም ነገሮችም የሚሆኑት ማለት ነው ሳናስባቸው ግን እነዚህን ነገሮች በእምነት ልባችን በእምነት አይን በእግዚአብሔር አይን ነገሮችን ማየት መልመድ አለበት። የመማር ትልቁ ጥቅም ይሄ ነው እግዚአብሔርን የማወቅ ትልቁ ጥቅም ይሄ ነው በቃ ህይወትን በእምነት አይን ማየት በእግዚአብሔር ችሎታ በእግዚአብሔር አይን ማየት አስፍቶ ማየት በቃ የሚችል አምላክ እንዳለ ማየት እግዚአብሔር ስለ እምነት ሲያስተምር በአብርሃም ቤት ውስጥ መጀመሪያ ያደረገው ይሄንን ነው ምንም በሌለበት ምድረ በዳ መኖር እንደሚያስችል ነው የነገረው። በመከነና በደከመ ጊዜ መውለድ እንደሚችል የነገረው። ህይወትን በዚህ አይነት እንዲመለከት የእግዚአብሔር የሆኑ ሰዎች እንደዚህ እንዲመለከቱ ነው። እንደዚህ መመለከት ቀላል አይደለም። ከልብም ከውጭም ብዙ ግፊቶች አሉት። ማይመስል ነገር ይመስላል። ግን የእግዚአብሔርን እጅ የምናየው ያኔ ነው። እኔ አቃሉ ለህይወቴ፣ እኔ እችላለሁ ለህይወቴ፣ አይ አሁንም ይሄ ይህም አለቀ ማለት ቀላል እኮ እንደ ሰው መኖር፣ እንደ ሰው የመኖር የመኖር ዩኒቨርሲቲ ገብተን ብንማራ ይሻለም። ይሄኛው ትምህርት ግን እንደ እግዚአብሔር ሀሳብ መኖር ነው፣ የእምነት ትምህርት ነው እኛ ምንማር። ይሄኛው ትምህርት ትንሽ ደፋር መሆን ይፈልጋል፣ የእምነት ድፍረት ይፈልጋል። እና በዚህ መንገድ እንድንመለከተው ነው እግዚአብሔር ዛሬ የሚያስተምር መንፈስ ቅዱስ የሚነግር እግዚአብሔር ልጆች እና በእንድሪያስም በፊሊጶስም ዓይን ምናይ ሰዎች፣ ሁለታችንም እንዴት እንደምናይ የራሳችን ማየት የሚሻለውን ነገር ማድረግ ያስፈልጋል። የእኛ እናቶች የኛ አባቶች ታምር የተደረገላቸው ሰዎች ብታዩዋቸው ይወላችሁ። ታምር የተደረገላቸው በእምነት ዓይን ስለሄዱ ነው። እኔ የዛሬ 1415 ዓመት በፊት ወራይል ቤተክርስቲያን እንጂ ላገለግል ልጇ ሞተባት ሴትየዋ ታመመና እና ምንም አላለች። ለሊት ተነስታ ጥበቃው ጥ ብላ አስከፍታ ጥበቃው ከፈተላ አጥማቂ የለም በዛ ሌሊት፣ ቧንቧ ከፍታ የኡራኤል ቤተክርስቲያን ቧንቧ ከፍታ አጠመቀችው፣ ህፃን ልጇ እዛ ላይ ህፃን ልጇ፣ የሞተ ልጇ ተነስቶ አቅፋው ተመለሰች። የእኔ ልጅ መላኩ ራኤል አምላክ እያለ አይሞትም ብላ ማለት አሁን እንደዚህ ማድረግ ይቻላል። አንድ ሴት ልጇ ሲሞትባት ምንድ ልታደርግ የምትችል ይህችኛዋ ግን ልዩ ሴት። አንዳንዴ እግዚአብሔር የሚሰራባቸው አማኝ ሰዎች የተለዩ ናቸው። በአጠቃላይ በአጠቃላይ ልዩ ሰዎች ናቸው። እነሱ የተለየ ነገር ነው የሚያደርጉት። እነሱን እንድንሆን ነው እግዚአብሔር የሚያስተምረን በእውነት እና እድል የሚያደርገውም ደግሞ ይሄ እምነታችን ነው። እግዚአብሔር ልጆች ብዙ በረከት ይስጣችሁ ስለሰማችሁ እግዚአብሔር ይስማችሁ። የሰማንን ብልባችን ማተም ያትምርልን መንፈስ ቅዱስ ሲባርካችሁ እግዚአብሔር ቸርነት የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትንሽ ድምጾች የድምፅ ጥራት የለውም ያሉበት ቦታ ታቃላችሁ። እግዚአብሔር ባርካችሁ፣ ኮሜንትና ላይ ካርጋችሁ ውጡ። እግዚአብሔር ቸርነት ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም